አሰላሙ አለይኩም ረህመቱላሂ ወበረከቱ ውድ እና የተከበራችሁ የቱ ቤተሰቦቻችን፣ እንዴት አደራችሁ? ያው እኔ የመጣሁ ነው። ዛሬ የተንሰሩት እዛ ጋር ማቢያ አጥጃለሁ፣ ሰላቴን ዘግጄ ብሎግ ነው የምሰራው ዛሬ። የዛሬ ብሎጌን አሳያችኋለሁ። ማሜ ትቶን ሄዷል፣ አዲስ አበባ ቃል ያመጣ እና እኔ ደግሞ ስራ ስለምሄድ ለልጅ የውጭ ምግብ ብዙ ስለማትበላ አንዳንድ ነገሮች ሰራርችላት ነው የምሄደው። እሷ ተኝታለች፣ እኔ ነኝ። እስኪ ውሌን አብረን እናያለን። ቀላል ነው ከባድ ነው ወላሁ አለም። ግምጡን ለእናንተ። የጠዋት ድምፅ ያው ትንሽ ይከብዳል። ላይ ወደ ስራ እሺ ቤተሰብ ከታትፎ የጨረስኩ ስጋ የልጅሙ እየበሰለ ነው። እዚች ጋር ደግሞ መሰዋን ከአብሳ ሰራላት አስብ ያለሁኝ በውጭ ምግብ ብዙ አይስማማትም። ሩዜና ጥብ ያለው እዚ ደግሞ ቁርሳችን ፉል አለ። አሁን በመቀጠል ትናንትና ከሰዓት ያጠብኩት ልብስ አለኝ። ይሄ አልደረቀልኝም። እችን አሰጣለሁ ማለት ነው አሰጣው በኋላ መለስ ብዬ እመጣና አስገባለሁ ማለት ነው። ከስራ ያው ምሳቆ ያው ለማማዬ የማጣጠቅ ሰው ምሳና ምናምን ነ ስለማንመለስ ጠዋት ይወጣን ታነ ይሄ ደግሞ ትናንት ያጠብኩት ትንሽ አየር የሚፈልግ ደርቋል። እችን አጣጥፋለሁ፣ ልጅ ሳትነሳ ያው ድምፅ ትንምለው ልጅ እንዳትነሳብኝ ነው። ከዛ ችና ጠፋ ጠፋ አድርጊ ማማዬ ስትነሳ ደግሞ ጠብቀው።

ከሚቀመጥ ብር ቢኖር ይሰራበታል እንደማለት ነው። ስለዚህ የምትኖሩበት ቦታ ይወስነዋል ብያለሁ። ወይማ ጨርሳችሁን ተንካላላችሁ ማለት ነው እና ደግሞ ወላሂ ሀገራችን ከድርቅ የተነሳ ዝናብ የለም፣ ሙቀት ነው። ወለማ እንደጋገር ሀገር የተባለው ራሱ ሙቀት አለ። በጣም ሀገራችን ተለውጧል። ለዛም እና ጨርሳችሁ ይዛችሁ አትምጡ ሳይሆን እንዳገሩ ነው። አሁንኮች ያላችሁ ሰዎች ሁለት አራት አራት ኪሎ በቂ ነው። ብርድስ ለቤት እንግዳ ሲመጣ ወር ደግሞ የሆነ ሰዓት ላይ አለበለዚያ እንደዚህ ሳሳ ያለ ነገር ነው እንጂ አስለን አገራችን ሁሉም ነገር አለ። በእርግጥ እዚህ መጥቶ ለመግዛት ከብዳችሁ ካርጎ ዛሬ ስንት ነው እና ይህም በማለት ነው። ማሌሽ ሱሪ ከርዳ ላብዛባችሁ ለራሳችሁ ነው። እኔ ይሄው የምንለብሰዋን እዩት

አላላላክ ማሻአላ ማሻአላ ማሻአላ በቃ እንዳይፈጅሽ እንብላና ተጣጥ በለበት ወደ ስራ እንብላ የማማዬ ምሳ ያዋት በትንሽ ካብሳር ቂሰር ይችላል አሉ ማሻአላ ሮስት እና ወዳለችና እዚች ጋ ደሞ ሙቋን፣ አረጋለም ያዋት እኮ ምናምን እዛው አለኝ ጨራረስን በላ አጣን አልሐምዱሊላህ፣ አሸኮር አሁን ለባብሰን ወደ ስራ። እሺ ውድ ቤተሰቦች፣ እሙ ባይ። በስርአት ፖርሳውን አዟዙረሻዋል። እኔን እየኝ ታች ነው የምንወጣው። በናሞየጋ በይ፣ ባያቸው እማ ባያቸው፣ አባ እወዳሃለሁ በይ፣ አባ በይ፣ በዩ ይኒ ቤታችንን ዘጋጋል ያው እኔንም ረስተሽ ብዩኝ ማማ ጋር ለመመሳሰል ታልሰርሽ ትንሽ ሞክር ያለውኝ። ያው ቤታችንም አላህ ይጣበቀም። መሳቃችንም ይዘናል። ፖሳይድ እንኳ ተወር ይሻላል። ቆይ እንዳትወርቂ እና ሴቶችዬ፣ ጠንካራ ሁኑ። ቤት ብቻ ሚሆን ውጭ ስንወጣ ገንዘብ እናገኛለን። ብር አይጠፋም። የወንድ ኪስ አንጠይቅም ማለት ነው በአጭሩ። እና ጣፋችን ነው የምንወጣ። በጎረቤት ቤት ነው የምወጣው፣ በሩ በውጭ እንዳልዘጋ ያው ጎረቤቶች አሉ፣ የጥሩ ጎረቤቶች ጎረቤቶችም ቅርቧና የሰጡ ስር እዚህ ማለች አንዲት እና ይህን ይመስላል። ደግሞ እስኪ ሱቁ ሆናል ያለውን ድባብ ነው ያለን። ባይ ቆይነ ልቀፍ እንቺ ቤተሰቦች፣ እሺ ውድ ቤተሰቦች ገብተናል። ያው አርፋችሁኛለሁ። ዛሬ አንድ ሰው ቀድሜያለሁ፣ ኧረ ብዙ ሰው ቀድሜያለሁ። አላስገባህም፣ በአላህ አትበሌ። ደግሞ ይኸው እዚህ ጋር ሞኬት አላላችሁ፣ ለበዓል አዲስ ነገር ነው። እንዳስተዋውቅልህ፣ ግን በአላህ አትለኝማ። እሺ፣ እሺ እና አዲሱም የገባ አለ። ምንጣፎች፣ ምንጣፍቲ ከዛ ትራስ ልብስም አላ አዲስ ዕቃ እየገባ ነው። ይው ይፈታ። ወላሂ አላስገባህም፣ እየፈታታ ነው። አዎ፣ ታጁ እዚህ ጋር አውቋስላን። ካሜራው ላይ መቶ ነው ቁጭ ያለው። እዚህ ጋር አለ ትራስ ልብሶች፣ እዘዙ ዘዙ ይጨርስና ደግሞ በደንብ አሳያቸዋል። ተመልከቱ። አሁን እንግዲህ ይሄ ሁሉ መደርደር ማወጣጣት ምናምን ምናምን ምናምን። ያው እንግዲህ ቤተሰብ ከብዙ ድካም በኋላ ደርደር ጨረስኩኝ።